ተደርጀው፣ አላወቀኝ ማን እንደሆንኩኝ አላወቅ። ምሳሌ ክፍል 87 ላይ እንግዲህ ሁላችሁም እንዳያችሁት ዝናን እንግዲህ መድብልና ሞገስ እጃቸው ውስጥ አስገብሶታል። ዝና እንግዲህ ሰዎችን እጥላለው፣ አግታለው በተለይ መድብልን አስወግዳለው ብሎ ነበረ። መድብልን በጣም እየፈራው ነው። ምክንያቱም የግድያ ሙከራ ስላደረገበት ድጋሚ እንደማይገልኝ ምንም አይነት ማረጋገጫ ስለሌለኝ ስለዚህ መድብልን ማስወግድ አለብኝ በማለት እንግዲህ ከስራ ባልደረቦቹ ጋር በመሆን ኤፍራታ እንድትተባበረው ከጠየቃት በኋላ ኤፍራታ እንደማትተባበረው እርግጠኛ ሲሆን፣ ነገር ግን እሷንም በማስፈራራት በህይወት እንደማትኖር ነገር ግን ይህን ነገር ካደረገች ደግሞ መኖር እንደምትችል በማስፈራራት እንግዲህ ከማ ከማሌት ጋር ሆኖ እንግዲህ ኤፍራታ ይሄን ነገር እንድታደርግ ለመድብል መድኃኒት ጨምራ ተታሱን እንድትገድለውና ከዛ በኋላ ቅድስትና ምሳሌ እንዲሁም ሞገስ ከነሚስቱ እንዲያልቅላቸው ፈልጎ እንግዲህ ይህንን ነገር ሞክረው ነበር። ኤፍራታም እንግዲህ ህይወቷን ለማዳን ስትል ይሄን ነገር ለማድረግ ተስማምታ ነበረ። በመጨረሻም እንግዲህ ይሄን ነገር ልታደርግበት ስትል መድብል ስለሚጠራጠር አጋጣሚ እንግዲህ የተሰጠውን መድኃኒት ሊወስደው ሲል ነበረ ዝና የደውለው። ዝና ሲደውል ነበረ የተጠራጠረው እንግዲህ፣ ከዝና ጋር ግንኙነት እንዳላቸው ሲገባው እንግዲህ የሆነ ነገር ይኖራል ብሎ በውስጡ ከጠረጠረ በኋላ ነበረ መድኃኒቱን እንደማይወስደው እና ምን እንዳደረገችበት የጨመራት። በመጨረሻም እንግዲህ እሱ የያዘውን መጠጥ እንኪ ጠጭው ሲላት ነበረ ኤፍራታ ላለመሞት ስትል እውነቱን የተናገረች። ከዛ በኋላ ነበረ ኤፍራታና መድብል አንድ ላይ ሆኖ እንግዲህ ዝናን እየሰሩለት ማለት ነው። ዝና የእውነት ወድቆ ነው ወይስ ደግሞ ነቅቶ ሁለታቸውን ይጨርሳቸዋል? ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህናነኝ እግዚአብሔር መስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ ምሳሌ እንግዲህ ክፍል ሰማንያ ሰባት ተለቋል ሰማንያ ስምንት ላይ ደግሞ ምን ይፈጠራል የሚለውን የምናወራበት ይሆናል ማለት ነው ክፍል 88 ላይ እንግዲህ ኤፍራታን አስገድዶ እንግዲህ መድኃኒት ለመድብል እንድትሰጠው አድርጓል ማለት ነው ይህን ያደረገው ደግሞ መድብል ዝና ላይ የግድያ ሙከራ ካደረገበት በኋላ ዝና ደግሞ ወደፊትም ይሄ ሰው ከኖረ ይገለኛል ምክንያቱም ወንድሙ የሆነ ነገር እንዳደረግኩበት ደርሶበታል። ተስፋ ቆርቷል። እንደዛ አይነት ጨካኝ ሰው ነው ብዬ አላሰብኩም ነበር በማለት እንግዲህ ለስራ ባልደረበው ሲነግረው እሱም እንግዲህ መድብልን መግደል እንዳለባቸውና እሱን ካልገደሉ ግን ሰላማዊ ስራ መስራት እንደማይችሉ ከተመካከሩ በኋላ እንግዲህ እንዴት መግደል እንደሚችሉ ሲያስቡ ቀጥታ አእምሯቸው ላይ የመጣችላቸው ኤፍራታ ናት እንጂ ሌላ ሰው ማንም ሊተባበራቸው እንደማይችልና በምንም መንገድ መግደል እንደማይችሉ ካሰቡ በኋላ ኤፍራታን ጠርቶ እንግዲህ እዝና መድብልን ብልን መድኃኒት ጨምራ ሰጥታ እንድትገለው፣ ከዛ ውጭ ግን እሷ በህይወት መኖር እንደማትችል ሁለት ምርጫ እንዳላት ነበር የነገራት። ኤፍራታ በሰዓቱ መስማማት ባትፈልግም ነገር ግን ግዴታ የራሷን ህይወት ለማጥረፍ መድብልን የሆነ ነገር ማድረግ እንዳለባት ነው እንግዲህ የተስማማችው። በመጨረሻም እንግዲህ መድኃኒቱን ይዛ ሄዳ መድብልን ብልን ወደ ቤቷ ከጠራችው በኋላ እንግዲህ ይህን መድኃኒት ለመስጠት ነበረ እንግዲህ የሄደችው ማለት ነው። ለሱን እንግዲህ መረጃ ስለ ማህሌትና ስለ ዝና ሰጣለው በማለት ነበር ወደ ቤቷ የጠራችው። እሱም እንግዲህ አምኗት መረጃ ለመውሰድ ነበር ወደ ቤቷ የሄደው። በመጨረሻም እንግዲህ ይህን መድኃኒት ልትሰጠው ስጥል የሚያጠራጥር ነገር ስላይባት ኤፍራታ ፊቷ ላይ ድንጋጤ፣ ፍራቻ የተዘበራረቀ ስሜት ስለነበራት እሱን በጥርጣሬ እንግዲህ ኤፍራታን ጠይቋት ነበረ። እሷ እንድትጠጣው ቀምሳ እንድትሰጠው ሲጠይቃት እሷ ግን መቅመስ አልፈለገችም። ምክንያቱም በህይወት መኖር ትፈልጋለች። የሰጠችው መጠጥ ደግሞ መድኃኒት ስላለበት ይህን ነገር መቅመስ አልፈለገችም። በመጨረሻ መድብል ተጠራጥሮ ይህን ነገር ለምን እንዳደረገችና እንዴት እንዳደረገችው ነበረ የጠየቃት። ኤፍራታም እንግዲህ ዝና አስገድዷት እንደሆነና እሱን ምግድል እንዳለባት ከዛ ውጭ ግን በህይወት እንደማትኖር ስለነገራት እሷ እንግዲህ መውሰድ ያለባት አማራጭ ይህ ስለነበር ይህን አማራጭ እንደወሰደች ትነግረዋለች ማለት ነው። መድብልም እንግዲህ ይህ ነገር ከሰማ በኋላ ዝናን የሚጠመዝዝበት አንድ ወጥመር ነበር ያዘጋጀ። አሁንም ዝናን ማግኘት የሚችለው በማሌት ወይም በኤፍራታ በኩል ስለሆነ ኤፍራታ እንግዲህ መድኃኒቱን እንደሰጠችውና መድብል እንደሞተ እንድትነግረው ለዝና ይነግራታል። ዝናንም እንግዲህ ደውላ መድብል መድኃኒቱን ወስዶ እንደሞተና በህይወት እና በሞት መካከል እንዳለ ተነግረዋለይ ዝናም እንግዲህ ይህን ነገር ሲሰማ በደስታና በሐሴት ነበር የተሞላው። አደረግሽው፣ ጎበዝነሽ፣ ጀግናነሽ በማለት እያደነቀ እንግዲህ ለስራ ባልደረበውም ያደረጉት ነገር እንደተሳካላቸው እና መድብል ሞት አፋፍ ላይ እንዳለ እየነገረው ነበር። እሷም እንግዲህ መወገድ እንዳለባት ሁለቱ እየተመካከሩባት ነበረ። ኤፍራታ እንግዲህ አጥፍቶ ጠፊ ልትሆን ነበረ። እሱን ከገደለችው እሷን ደግሞ ማስወገድ አለብን። ምክንያቱም እሷ በህይወት ካለች ይህን መረጃ ታወጣብናለች፣ ታስዘናለች የሚል ሀሳብ ስለነበራቸው እሷንም ለመግደል እየተስማሙ ነበረ። በመሀል እንግዲህ መድብል ደግሞ አንድ ሀሳብ ያመጣል። ዝና ወደዛ ቤት እንዲሄድና ከዛ በኋላ ዝናን መያዝ የሚችልበት መንገድ ያመቻቻል። ኤፍራታም እንግዲህ ደውላ ዝና ወደ ቤት እንዲመጣና ከዛ ውጭ ግን ሕክምና ቦታ ወስዳ ሊድን እንደምታደርገው ካለበለዚያ ደግሞ ፖሊስ ጣቢያ እንደምታመለክት ትነግረዋለች። ዝናም እንግዲህ መድኃኒቱን የሰጠሽው አንቺ ነሽ፣ አንቺ ባደረሹ ነገር እኔ ልጠየቅ አልችልም፣ ስለዚህ የራስሽ ጉዳይ የሚል መልስ ነበር የሰጠችው። በመጨረሻ ግን እንደምታሳክመውና ፖሊስ ጣቢያ እንደምትሄድ በደንብ ስትነግረው ኮስተር ብላ የተስማማው ወደ ቤት መምጣት ነበረ። አላዩና ሳላረጋግጠው እንዲሞት አልፈልግም በማለት እንግዲህ ወደ ቤታቸው ጎራ ማለት ነበር የመረጠው እሱም እንግዲህ ቀጥታ ወደ ኤፍራታ ቤት ነበር የሄደው። ኤፍራታ ቤት ሲሄድ ግን ዝና ወጥመድ ተጠምዶ ነበር እየጠበቀው ማለት ነው። መድብልም እንግዲህ የሞተ መስሎ ከዛ ደግሞ ሞገስ መኪና እንዲያመጣለት እና ከዛ በኋላ ዝናን አግተው ስለ ብሮክ ያለውን ነገር መጠየቅ ነበር ያላቸው አማራጭ። እሱም እንግዲህ የሞተ መስሎ ይጠብቀዋል። ዝናም ወደ ቤት ሲገባ መድብልን እንደዚህ ወድቆ ሲያየው በጣም ነበር የተደሰተው። ያደረገው ነገር ሙሉ በሙሉ እንደተሳካለት እርግጠኛ ነበር የሆነው። በመጨረሻም ግን መድብል ዝና ላሰበው ነገር ነበር ያደረገው። ኤፍራታ በጭራሽ ደፍራ ይህን ነገር ታደርጋለች ብሎ በጭራሽ አልጠበቀም። ከመድብል ጋር ተመካክራ እኔ እንደዚህ ታደርገኛለች የሚል ሀሳብ የለውም። ምክንያቱም ይሄን ነገር ካደረገች ዝና ምን እንደሚያደርጋት ስለምታውቅ ነገር ግን አሁን ላይ ዝና የሚድንበት ምንም አይነት አጋጣሚ የለውም። አንደኛ መሀሌት ከመጣች ነው፣ ሁለተኛ የራሱ ጓደኛ ካሌብ ከመጣ ነው። ከዛ ውጭ ግን ማንም ሊመጣ አይችልም፣ ካሌብም ሊመጣ አይችልም። የማይመጣበት ምክንያት ደግሞ መድብል እንደሞተና ምንም የሚያሰጋ ነገር እንደሌለ ቀድሞ እየነገረው ነበረ። ዝና ያልጠበቀው ነበር ነገር ነው የተፈጠረው። እንግዲህ ቀጣይ ክፍል ዝናን አግተው ብሩክ ያለበትን ቦታ ይጠይቃሉ። ዝና ይሸነፋል፣ ይያዛል ወይስ ደግሞ በሆነ መንገድ መድብልና ሞገስን ያመልጣቸዋል? ምን ሊፈጠር ይችላል? ቀጣይ እንግዲህ የምናየው ይሆናል። ዝና ካመለጠ ኤፍራታ ያልቅላታል። ምድብልም ሆነ ኤፍራታ ያልቅላቸዋል። ምድብል ራሱን ሊከላከል ይችላል። ኤፍራታ ግን በምንም ዓይነት መንገድ ራሷን ልትከላከል አትችልም ማለት ነው። እንግዲህ ኤፍራታ ይሄ ትብብሯ ወይ ያስገድላታል ወይ ያዋጣታል ማለት ነው። ኤፍራታ እንግዲህ ምድብልን መተባበር ፈልጋ ሳይሆን ግዴታ ስለተነቃባት እውነታውን መናገር ስላለባት ነው። እንግዲህ ለመድብል የነገረችው እንግዲህ ምሳሌ ድራማ ክፍል 88 ላይ ምን ሊፈጠር ይችላል? ዝና ይታግታል? ከዛ ስለ ብሮክ ይናገራል ወይስ ምን የሚፈጠር ይመስላቸዋል? ክፍል 88 ላይ የምን ይሆናል? እስከዛ ባይ ባይ